ባይኖች ከታየው ምን እፈልጋለው? ምን እፈልጋለው? እልሻዳዩ ጌታ ባንተ ታመናለው እደግፍሃለው። እልሻዳዩ ጌታ ባንተ ታመናለው እደግፍሃለው። ሳስበው ሳስበው ሳስበው ሳስተውለው ለእግዚአብሔር ምስጋና አነሰው አነሰው ሁ አነሰው ሳስበው ሳስበው ሳስበው ሳስበው ለኢየሱሴ ምስጋና አነሰው አነሰው አነሰውሁ ለወዳጅ ምስጋና ለአዳኝ ምስጋና ለረኛዬ ምስጋና

ጌታ የተመሰገነ ይሁን። ወገኖች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር አምላካችን የተመሰገነ ይሁን። እንዴት ያለ ድንቅና መልካም አምላክ ነው እርሱ። እግዚአብሔር ይመስገን። እንደው ጌታን እናመስግነው። በቃ መጽሐፍ ቅዱስ በዚህ በመጨረሻው ዘመን ሰዎች የማያመሰግኑ ይሆናሉ የሚል ስላለ በእኛ ላይ እንዳይፈጸም ቶሎ ቶሎ ብለን እናስተውል፣ ወደ ማስተዋል ውስጥ እንግባ። ወይም ደግሞ እግዚአብሔር ሆይ ያደረክልኝን አስተውል ዘንድ ማስተዋልን ስጠኝ እንበለው። ያደረግኩላችሁን ታስተውላላችሁ አለ ጌታ ኢየሱስ ክርስቶስ። ስለዚህ በሌላ አገላለጽ ምን ማለት ነው? ወይም ደግሞ ኢምፕሊኬሽኑ አስተውሉ፣ ዝም ብሎ አስተውሉ ሳይሆን ያደረግኩላችሁን አስተውሉ፣ ምን እንዳደረግኩላችሁ ይግባችሁ ነው። እና ሰው በምድር እንኳን ሲኖር ይሄ ፍጥረታዊው ሰው የተወሰነች ሕሊናውን ያልደነዘዘች ፓርት ያልደነዘዘችውን ፓርት ተጠቅሞ ያው አብዛኛው ደንዝዟል። ያልደነዘዘችውን ፓርት ተጠቅሞ ታንኪው ይላል። ሰው የሆነ ነገር ሲያደርግለት ታንኪው ይላል፣ አይደለም ሌላውም ደግሞ ይሄ የሚመሰገነውም ታንኪው የሚባለውም ይጠብቃል። አይታችሁ ከሆነ ላይናገር ይችላል፣ በውስጡ እንዲህ እንኳን አድርጌ ታንኪ እንኳን አይልም ይላል። እግዚአብሔር ታዲያ እንዴት ኤክስፔክት አደርግም? ያውም ከኛ የማይጠብቅ እግዚአብሔር የሆነ ነገር አድርጎልን እኛ እንድናደርግለት ከእኛ ማይጠብቅ እግዚአብሔር ታዲያ እሱ ምስጋና አይገባውም? ምስጋና ይገባዋል አይደለም ወገኖች? እግዚአብሔር ምስጋና ይገባዋል። እሱ ራሱ ምስጋናን የሚሰዋ ያከብረኛል ብሏል። በዛ ውስጥ በዛ ምስጋና ውስጥ ማዳኔን አሳያለሁ ብሏል። ምን ማለቱ ነው እግዚአብሔር እንደዚህ ሲል በምስጋና ውስጥ የሆነ እሱ የሚያሳየን ማዳን። አያችሁ ነገሩ ምን ማለት እንደሆነ ይገባችኋል ወገኖች። የሆነ የአምልኮ ስራ ዝም ብለህ አመስግን አመስግን፣ ሳይሆን ባለማስተዋል፣ ዝም ብሎ ሰው እንደሚለው አይነት ምስጋና፣ በተለምዶ ምስጋና ሳይሆን አስተውለን፣ የተደረገልንን አስተውለን፣ ማን እንዳደረገልን አስተውለን ምክንያቱም ያልተደረገለት ሰው በምድር ላይ የለም። ቆሞ መሄድ መቻል ራሱ ስለተደረገልን ነው። ቆመን መሄድ እንድንችል እግዚአብሔር ስለፈቀደ ነው። መተንፈስ እንድንችል እግዚአብሔር ስለፈቀደ ነው። ያልተደረገለት ሰው የለም። መተንፈስ ሲያቅተን እንኳን ሐኪም ቤት እስከ ሞት አይሲ ውስጥ በሚያስገባ ሁኔታ ስንሆን ያለንን ሁሉ፣ ወርቃችንን፣ ሀብታችንን፣ መኪናችንን፣ ቤታችንን ሁሉ ከፍለን መተንፈስ እንፈልጋለሁ እና ይህንን ሁሉ ከፍላለሁ እንል የለም? እና በሰላም በጤና ስንተነፍስ በራሳችን ጊዜ ወደንና ፈቅደን ነው የተነፈስነው ወይስ እግዚአብሔር ፈቅዶ ነው? ስንተኛ በእንቅልፍ ልባችን የምንተነፍሰው አስበን ነው ወይስ እግዚአብሔር ነው? ያልተደረገለት ሰው የለም በምድር ላይ። ያው ሙታን እንግዲህ በበደለውና በኃጢአቱ ምክንያት ሙታን የሆነ ወደ ጌታ ያልተመለሰ መጽሐፍ ቅዱስ እንደሚል ሙታን አመሰግኖም ተብሎ፣ እኛስ ሕያዋን የሆንን ጌታን የተቀበልን ኢየሱስ ሕይወታችን ነው ያልን ያመንበት እሳ ያመንበት የተደረገልንን አውቀንና ገብቶን ከሆነ እናመሰግነዋለን። ጌታን እናመስግነው። ስለዚህ ያልተደረገለት ሰው ስለሌለ አሁን ወደ ቅዱሳን ስመጣ እናመስገን ምንም በየቀኑ በየሰከንዱ በየደቂቃው እንደተደረገልን ነው። ጌታን እናመስገን ለተደረገልን ነገር። ከዛ በኋላ የሆነ እንደ ፈቃዱ የሆነ የምንሻው ነገር ካለ ማዳኑን ያሳያል፣ መልስ ይሰጣል። ያቃተን ነገር ቢኖር መልስ ይሰጣል። ለምን እዚያ መስጋኞችና ስለዚህ፣ አሁንም እሱ ቢያደርግልን ስለምናመሰግነው ምስጋና ስለምናመጣ ያደርጋል፣ ይቀጥላል። እግዚአብሔር የተመሰገነ ይሁን እና፣ ወገኖች እናስተውል፣ ጌታን እናመስግን፣ ውለታ ቢሶች አንሁን ለማለት ፈልጌ ነው። እግዚአብሔር አምላክ ይባርካችሁ። ተባረኩልኝ እላለሁ። ጨርሻለሁ። ተባረኩ።